ቀጭን ፍቅር። ባለፈው ሳምንት። ስትግደረደሪ ስትግደረደሪ ጦምሽት እንዳታድሪ፣ ስትግደረደሪ ስትግደረደሪ ጦምሽት እንዳታድሪ። ኧረ ጣሴ በእናትህ ተነስ እንሂድ፣ አዳምና ገሉ ይጠብቁኛል። ኦ ለምን ነው የሚጠብቁን? ያው እንደ ሌላ ጊዜ እኮ ማታ ቁርስ ሰርቼ አልወጣሁም እኮ። የሚፈልጉት እኛን ሳይሆን ምግብ ነው። አረ ጣፋጭ። ስለዚህ ለዛሬ ወጣ ብለው ይብሉ፣ እኮ ደግሞ አብስለው ይብሉ። አይሆንም አልኩ እኮ ጣሴ። ገድሉ በብስጭት ራሱን ገበር ላይ ሲያንጠለጥል አይታይሽ? ያ ቀን ራሱን ቢያንጠለጥልማ፣ ስማ እጥፍ ድርብ ይሆን ነበር ደስታችን። ለእናንተ ደስታ ስል የሙሽራውን መኪና ግማ ውስጥ ብገባ ደስታዬ ነው። አይሹ አይሹ፣ ይህንን ጋሬጣ ሰማሽ? ይህን ተንከሲስ ሰምታለች። ርዕሰ መምህር አዳም ሆይ ሰምታለች። አንተ ሰው የክብራችን ለሂድ፣ ጥፋ፣ ጥርግ በል ወዘተ ጣሴ ደና ተሽሎህ ነበር፣ አሁን ወደ ድሮ ጸባይ ልትመለስ ነው መሰለኝ። አዳም ካጠፎ ይቅርታ። ዛሬ በጣም ደስ ደስ ደስ ስላለኝ የማውራው ሁሉ ጠፍቶብኛል። እንዴ ምን ተገኘ? ጣሴ ጣፋጭዬ ናታ። ግድ ይስጥር ነው። ውጣ ሳ ጣሴ። ኮንዶ የሆንክ ጣሴ ነገር ዛስ ክፍል 43 መደመጡን ይቀጥላል። ደራሲ ተስፋይሽ መልስ፣ ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሜሮን ጌትነት፣ ሄለን በድሉና ጀንበር አሰፋ። ቀጭን ፍቅር እፈልግሻለው ብርቱ ሚስጥር አለኝ፣ ምናምን ምናምን ስትኝ እውነት መስሎኝ ሰከንፍ መጣ። እቴ ጣፋጭ፣ በጭንቀት ላብድልሽ ነው። አላ በእናቲ ሳምሪ እንደምት ነግሪኝ ነገር ካለ ጣጣ ሳታበዥ ነገር እንዴ! እኔንስ የዋዛ ጭንቀት በጭንቀት አደረግሽ ይመስልሽ? ከዚህ በላይ አዳም እንደደብቀው አልችልም። ተጨነኩ ጣፋጭ፣ ተጨነኩ። ለኔ እኮ አል ነገርሽኝም ግን ታፍ ማይንድ ስላለ ይነቃውብሽ። ስለምን ነው የምነግርሽ? ስለ ኤክስ ቦይፍሬንድሽ ነው። ጣፋጭ አንዳንዴ ድፍረትሽ ከልክ በላይ ይሆናል። ለማንኛውም እኔ የለሁበትም። ኦኬ፣ ምን ውስጥ ማለት መሰልሽ? ማለት ተብሎ አረፍተ ነገር አይጀመርም። በለው እሺ፣ እባክህ መምህር አዳም፣ እንዲህ ተጨናንቄ እያየሽኝ ትንሽ ስታሾፊብኝ፣ አታፍ እንዲህ ጭንቀት በጭንቀት ሆነሽ ስታሾፊ ትንሽ የማይቆም ንሽንፋጫ ወዴት ነው የምንሄደው? ሳምሪ አዳም ጋር ነዋ። በቃ ዛሬ ያበጠ ይፈንዳ። እንደሽ ቆይታ ለምን እፈልግሻለሁ ብለሽ ጠራሽኝ? ላማክርሽ ጓደኛ ይመስለሽ ላማክርሽእ አሁንስ ቢሆን ቀላል አማክርሻ አለው እን

የዛሬ ጊዜ ሁለት ማኪያቶ እኮ የኔን የሁለት ቀን ደሞዜን ነው የሚሆነው። ውጣ ያለው ብር ሳምሪ፣ እሽ ጠብቂም፣ በቃ ከፍዬም እንደገና አንቺ ጋር ለመድረስ ሮጪም። ጣዛው ወይ አዳምዬ፣ ይህን ተዋት እባክህ። አዳምዬ አባብዬ ምንጥስዬ አጉል ለበጣ፣ እንዴት! እሰይ እሰይ እሰይ! እንዲህ አቅም ስልኝ። አዳምዬ አንተን አላናገርኩ ላናግርህም አልፈልግም። አዳምዬ እኔ ደግሞ ይህን ተዋት ተብዬም የማይገባኝ የወንኩ የወንክ ችኩል ቀዥቃዣ ወሬ ሞቱ ወዘተ ነገር ነው ጣሴ ይሙት ነኝ። ለማንኛውም እንኳን ደስ ያለ ታንኪዩ በአምላክህ ግን ለምኑ ነው እንኳን ደስ አለ ያልከኝ በጣሴ ሞት ተመርጣሃል ጣሴ ዋው ጣፋጭ እኔን እንደ መረጠችኝ ለአንተም ነገረች በጣሴ ሞት ኦን ሎርድ ኦን ሎርድ ተመስገን ተመስገን ጣሴና ጣፋጭ ልትሞሸሩ ነው ጣሴ ይሙት አዎ አዎ አይደለም ባክህ በቅድሚያ የነገሩን ስር ያዝ የእኛ ቤት ነገር ደግሞ ምን ስር አለው? በጣሴ ሞት ነገር ስር ያለውማ እዚህ እኛ ቤት ውስጥ ነው። ጣሴ እዚህ እኛ ቤት ውስጥ ያለው ነገር ጥፍር እንጂ ስር የለው። በጣሴ ሞት እኔ ላስማማችሁ፣ የዚህ ቤት ነገር ስርም ጥፍርም ያለው ነው። ይልቅ መገልፈቱን ተሆና መገልፈቱን ትች። በቅድሚያ የነገሩን ስር ሊያዝ አይደል አዳምዬ? ህጭ። በጣሴ ሞት አዳምዬ እገልዬ ምንተስዬ ማለት ነው ለምን ወደደ እንጃል እንጃ ጣሰው ከገድሉ ጋር ተመልሰ ገጥመ ከሆነ የተመረጥክበትን ነገር እሰርዘዋለሁ በጣም ሞት እቀየማሉ አዳም እንደዚያ አትናገረኝ እረፍ አልኩ እረፍ ለምኑ ከምኑ ነው የማርፈው እኔ ጣሴ ነኝ ከጠላቴ ገድሉ ጋር ተመልሸ መገጥመው? አረ ካላበድክ በስተቀር እንዴት ከእኔ ጋር ትገጥማለህ ጣሴ። እንዴ አብጄም ቢሆን እንዴት ከአንተ ጋር እገጥማለሁ? በጣሴ ሞት። ለማንኛውም እንኳን ደስ ያለ ሳምሪና፣ እኔ በቅርቡ ለምናደርገው ሰርግ አንተ የሙሽራው ማለትም የእኔ የአዳም አንደኛ ሚዜ እንድትሆን ተመርጠሃል። በጣሴ ሞት። ይሄ ለእኔ እጅግ በጣም ታላቅ ክብር ነው። ዋው አመሰግናለሁ አዳም። እኔስ አዳም፣ እኔ ለአንተ ሚዜ ለመሆን አልተመረጥኩም እንዴ? አንተ ሚዜ ልትሆን አልተመረጥክማ። እንኳን ሚዜ ልትሆንና የሰርጋችን ቀን ራሱ ወህኒ ቤት ና በተደራራቢ ወንጀል ከስሻ አለዋ። እንዳፍ ያድርግልኝ አዳምዬ፣ እንዳፍ እንዳፍ ያድርግልኝ ጣሰው። በድጋሚ እንኳን ደስ ያለ፣ ለዚያውም አንደኛ ሚዜ። ዋው በእውነት አዳም፣ በድጋሚ ይሄ ለእኔ ታላቅ ክብር ነው። ለማንኛውም አንደኛ ሚዜ ሲኮን ወጪ ሊበዛ ይችላልና ገንዘብ መያዝ እንዳለባት አትርሳ። አልሰማህም እንዴ አዳም ምን ሳምሪ እኮ የሚዜዎቹ ልብስ ጠቅላላ እኔ እችላለሁ ብላ ቃል ገብታለች መቼ ሳምሪ ካላበደች የሚዜ ልብስ እገዛለሁ ብላ ቃል አትገባም አታደርገው ገርሉ መስክር ጣፋጭዬ ሄጭ እኔ ደግሞ ጣፋጭዬ ላለው ብዬ እኮ ነው ጣፋጭዬ ያልኩት ኦ ሎርድ ኦ ሎርድ ሳምሪዬ ላለው ብለ እኮ ነው ጣፋጭዬ ያልክ አሴ ይሙት፣ ገርሉ እኮ ጂኒየስ። ምን ጂኒየስ? ጂኒ ነው እንጂ ማለቴ ጂኒ ነህ። ምን አልክ? ጣሴ ጣሴ ይሙት፣ ጂኒ ጂኒየስ ብሎ ማለቴ ነው እኮ። ለማንኛውም አንደኛ ሚዜ ማለት ቀላል ነገር አይደለም። ልብ ብለህ አስብበት። ምን ነው አዳም፣ ይህ ማለቴ አዳም ከሌሎቹ ሚዜዎቹ ጋር ነገ አገናኛለሁ ስለምታሰፉት ልብስ። ረቋቋቋቋይ እውነት? እኔ ነኝ እንደ ልብስ የማሰፋው። ታዲያ ማን ያሰፋልህ? ሳምሪናታ እፍረት ይሰማሃ እራስህን። ቻላ የሚዜ ወጉ አይደለማ። ጣሴ እግዜር ያጥናህ። እንግዲህ አሜን አሜን። የእኔ ሚዜ መሆንን እንደ ሐዘን ቆጥሮ እግዜር ያጥና ሲልህ አሜን። ጣሴ ይሙት ለምን እላለሁ ስል ምላሴን ሴጣን አሳሳተውና አሜን አልኩ። ቆይ ጣሴ ለክብር ስለተመረጥክ ከፍቷል። ውሃይ አላለኝም። በጣም ነው ደስ ያለኝ። ጣሴ ይሙት እንደ ዛሬም ተደስቻ አላውቅም። እናንተ አላችሁ ወይ ሞታችኋል ወይ ምናምን ምናምን ተብሎ እንኳን አይደወልም። አዳሙትን ተቀይሜያለሁ። ቆይ ስልክ እንኳን አይደወልም። ኦ ሎርድ ኦ ሎርድ ሞትን ልሞትልህን። ስማ ጣዜ በጣም ሰማዋት በጣዜ ሞት ማለት በጣም አልሰማዋትም። ምንድን ነው ሳምሪ? የእኔ ወድ፣ እባክሽ አትቄሚ። ከአሁኑ አሞኝ መጣይ ስልኩ ነው ያልደወልኩልሽ። አይ ነው እኔ ማር ጣፋጭ፣ የኔ አይስክሪም እባክሻ ጥቅሚ፣ ካአሁን አሁን መጣች ስል ነው ያልደወልኩልሽ። አይ ነው አይ ነው እኔ ፈጣጣ ወይ ጣፋጭና ጣሴ፣ ሁለቱ ጣዎች ምን አለ ሌሎች ደረቅ ፍቅረኞች ከናንተ ሊማሩ። ምን ለማለት ነው? ጣሴና ጣፋጭ አይወሻሹ፣ አይደባበቁ። ፍቅርን ከተባለ የነሱ ነው ማለት ነው። አየሽልኝ ጣፋጭ የሁለታችንን ፍቅር እንኳን ሰው ሰይጣን ሲመሰክርለት አየሽልኝ አለ ጣሴ ይባላል ግጥም አድርጎ ይባላል እንኳን ሰውና ሰይጣን ሲመሰክርለት አልክ ጣሴ እንኳን ሚዜ ያደረግኩ አትልፍ አዳም እኔ ጣሴን መቀየን የሚችል አንጀት የለኝ ተው እባክህ ሰምርዬን ይሳይዝል በለው በለው እኔ አልስቅም ያልስቅም በቃ፣ ሳምሪ አፈንጇ ምኑን እንደ ከማገባው ሰው የምደብቀው ነገር የለኝም። ከዚህ በላይ እውነቱ ልደብቀው አልፈልግም። ተከተኝ ተከተኝ ምናምን ምናምን ምናምን ምናምን ሽጥፋ ምን አይነቷንሽ? ባባይ እሸቱ ሞት ምን ምን ምን ምን ምን አልሻት ለጣፋጭ ሳምሪ፣ ጣፋጭ ቀባጣሪ ነገር እንደሆነች እያወቅ የእኔ ማር፣ እኔ ቀባጣሪ አይደለሁም እንደ በቃ እኔ ከዚህ በላይ አዳምን ልደብቀው አልችልም ተጨነኩ ጣፋጭ ተጨነኩ ተጨነኩ ተጨነኩ አላልሽኝም እንኳን እሺ በጣም ሲሞት የፈራሁት ነገር እየዳ እየዳ ደረሰ አረ ቆይ ቆይ ቆይ ቆይ ቆይ ምንድን የምትሉት የሆነ ግራ ነው የሆነብኝ እቺ እርግቧ ሳምሪ ከዚህ ከእርግቧ አዳም የደበቀችው ነገር አለ ማለት ነው እንዴ ሳምሪ መኝታ ቤት ንግባ መሰለኝ አይደል? ሳምሪ እንዴ፣ ንገሪ እንጂ ምን ያንቀጠቀጥሻል? ሳምሪ ኧረ፣ በጣሴ ሞት ሳምሪ። አለቀሰች። በበኩሌ እዚህ ውስጥ የለውበትም። አዳም፣ አዳም አፈቅራለሁ። ሚቱ ጣፋጭዬ፣ ይ ምን አይነቱ ጣሴ ነኝ? በጣሴ ሞት። ኦሎርድ፣ ኦሎርድ። እንደው እስቲ ዛሬ እንኳን አታሹፍ። እስቲ ዝም በል ጣፋጭዬ፣ ጉድ ሆኜልሻለሁ የሚዚህ ሙሉ ልብስ የሚለካ አልነገርኩሽ? ጣሰው ወዬ፣ አሁን ምን እየተወራ እንደሆነ ገብቷል? እኔ ምንም አልገባኝም፣ ጣሴ ይሙት። ጥል ከሆነ ወጣ ብዬ ፖሊስ ልጣ። ሳምቴ፣ እንደዚህ በፍርሃት ከምትንቀጠቀጭ በቃ አፈንጁና ተገላጤ። ምንድነው እዚህ ቤት እኮ የሚፈነዳ ነገር? ፈንድቶ ፈንድቶ አላልቅ አለኩ ቴፍ እንዳታ በጣሴ ሞት የሆነ በጣሴ ሞት የምን ፍንዳታ ነው ቦምብ? እንዲያውም ብቻ ለማንኛውም ፖሊስ ጣቢያ ማመልከት አለብኝ። መጣው አንተ ጣሴ፣ እስቲ አርፈህ ቦምብ። ነገሩ ሌላ ነው፣ ነገሩ ሌላ ነው። ምን ነገሩ ሌላ ነው? አዋጣም ነገሩ ሌላ ነው። የእኔ ጌታ በቃ ምንድን ነው? የምታፈነዱትን ነገር አፈንዱና ገላግሉና። ተይ ተው እንጂ በጣሴ ሞት፣ ዝም ብሎ የምታፈነዱትን አፈንዱ ይባላል እንዴ? እኔና ጣፋጭ እኮ ገና ብዙ ህይወት ይጠብቀናል። እዲ አጣሴ ደግሞ ባካ ፈጣሪ ብርታቱ ውስጠኝ ሳምሪ አነጋገርሽ ከነክነኝ። አሁኑኑ የሚፈነዳውን ነገር አፈንጅ። ሳሉ እናንተ በለው ምን ነው ደንብራችኋልሳ? በለው በለው፣ ያጡ ሊዋል አልማዝ ኬት መጣሽ? በናትሽ አልሚቲ አልሚቲ፣ እንኳን ደና መጣሽ። ገልቲ እንኳን ደና ቆያችሁ። እኔ አላምንም አልሚ ድንገት ከች። ወይዘሮ ዘሩ አልማዝ እንኳን ደና መጡ። ማለት እንኳን ደና መጣሽ። አዳምዬ፣ አበባዬ እየፈጩ ጥሩ ያሉ ገድሉ። ወይ አዳምዬ፣ አሁንም አልማዝን ጠራት አይደል? ኦሆ የመጣችው ራሷ ናት ባክ፣ እንዴ ወይዘሮ አልማዝ መምጣታቸው መምጣቷ ጥሩ ነው። አዳማ ትናደድ። ገድሉ የእናቴ ገዳይና የእኔ ደመኛ እንደሆነ ለመናገር በወሰንኩበት ቀን አልማዝ እንኳን መጣች። ምን ምን አልሽ? ሳምሪ ምን አልሽ? የእኔ ገድሉ ይሄን አያደርገው። ሳምሪ፣ በጣሴ ሞት ይህ እንዴት እስካሁን አልነገርሽንም? አዳም፣ ስለ አጦሌው አልማዝ፣ እኔን የሚያጣኝ መስሎት እንደደበቀኝ ሁሉ እኔም አዳምን የማጣው መስሎኝ ሁሉንም ነገር ደብቄዋለሁ። በለው፣ ፍንዳታው ጦፈ። የአጦሌው መድሃኒ ያለምን ይፈንዳ ሳበል፣ አዳም ልነግር የምፈልገው ለብቻችን ነው። እሺ፣ ወደ እኔ ክፍል ንግባ። አዳም፣ ሳምሪ ልምጣ? በጣም ሲሞት እኔ ብቻ ልምጣ? አይቻልም በጣም የሞት አዳም እንዴ! ምን አለ ሚስጥሩ ሲፈነዳ መሃላችሁ በሆን። በዚያ ላይ ደግሞ አንደኛውን ይዜ ነኝ። አይሁንማ፣ አታስፈልገንማ፣ እኛ ለኛ በቂ ነና። ይቅርታሽ ደረሰኝ

እኔ ገድሉ የሳምራዊት የቀድሞ ፍቅረኛ ሳንሆን የዕድሜ ልክ አፍቃሪዋ ነኝ። እሺ በጣሴ ሞት የዕድሜ ልክ አፍቃሪ ነኝ ብሎ ወይ። ገድሉ ከምርህ ነው ሳምሪን የምታፈቅራት? ምን ያን ለማፈቅራት ሳምሪም እራሷ ታውቀዋለች። እባካችሁ ተዉን፣ ዛሬ እንኳን መኝታ ክፍላችን ሆነን እናውራበት። ሳበላ አንተ ለካ ሳምራዊት አፍቃሪ ነህና። አዎ አልሚቴ ለካ ይሄን ልህን መወጫ ልታደርገ ይኖረዋል ከአጡል ለዚህ ድረስ አምጥተህ ስትጫወትብኝ የከረምከው ገድሉ። እውነት አንተ ነበር ከአልሚኒ ዛሃት የመጣኸው? አዎ፣ ግን አዳም ስለካዳት ተቆጭቼ ነው። ሳበላ አንተ ቀጣፊ ሰው አልወድም። ለቂምህ ለበቀልህ መወጫ አደረከኝ እንጂ አላዘንክልኝ። እኔ እንደዚህ ተንኮለኛ ሰው አትመስለኝም ነበር። ለካ ከላይ ሳያዩ ነው የዋህ ምናምን ምናምን የምትመስለው አንተ ስማ አንተ አዳም እባክህ ትተኛት ውጣ። በቃኛ። ሰማውሻ ነገሩ ገባኛ መስጨርስኩሌኔማ ገና ሁሉንም ነገር እኮ አልነገርኩም። አንቺን የደፈረውን ሰው ማንነትና በአንቺ መደፈር ምክንያት በድንጋጤ እናትሽ እንዲሞቱ ምክንያት የሆነሽን ሰው ዛሬ አወቅኩት እንጂ ታሪኩንማ ነገርሽኛ። ቢሆንም ንጌታ ቢሆንም

በአጡሌው መድኃኒዓለም እኔ ሳሎን እሷ ናት ህይወቴን ምስቅልቅል አድርጋ ያመሰችው። ገድሉ እናንተ ሀገር ሼም ምናምን ምናምን የሚባል ነገር የለም። አለ ላምጣልሽ ዛሬ እስከ ምር አስጨላኸኝ። የዋዛ ደበርክ ጣፋጭዬ። ገድሉ እኮ ድሮም ደባሪ ነው። ጣሴ ይሙት ደባሪ ፍጡር ሳምራይ ትእጄ ልቀቂኝ፣ ልውጣበት። እባክ የኔማር እባክ፣ ገና የሆዴን አውጥቼ አልነገርኩም። እባክ ታገዝ፣ ልቀቂኝ። አዳም እባክህን፣ እባክ ጥለኛ። ገድሉ እስከ ዛሬ ድረስ በነገር ጥፍርህ እያዋጠጥክ የምታደማኝ ለዚህ ነበራ? ፍቅርህን ስለነጠቅኩ ነበራ? አዎ፣ አዳም፣ ገድሉ ደመኛኝ ነው። እባክ ከእሱ ጋር ምንም ነገር አታውራ። አዳም ሳምሬ፣ እንዴ፣ በቃ አሁን የተወራ ሁሉ እኮ ጣጣ የለውም። በቃ ቀለል ምናምን አድርጉትና እንደ ድሮአችንን እንጫወት፣ በእናታችሁ ቀለል ምናምን ምናምን። ቀለል የሚል አይደለማ ነገሩ በቀጥታ ከህይወት ጋር የተያያዘ ክህደት፣ ቅጥፈት፣ ውሸት፣ ወዘተ ነዋ። ወይ አዳም ደግሞ ነገር አታካብድ እንዴ። ጣፋጭ ከኔ ከርዕሰ መምህር አዳም ጋር እንደዚህ ልታወሪ አትሽ። አታካብድ፣ አታቃል፣ አትቀላቅል የሚል በንፋስ አመጣሽ ቋንቋ ልታወሪኝ አትሽ። ይቅርታ አዳ፣ ሳምሪ አንዴ ወደዚህ ነይ፣ ወደዚህ ነይ። መጣ ሲሞት ባጡሌው መድኃኔ ዓለም ገድሉ። ዛሬ አዲስ አበባ ካልመጣሽ ኮንዶሚኒየሙን ከተከራየሁልሽ ቆየው ያልከኝ ለዚህ ኖሯል። የራስሽ ነሽ የመጣሽው እኔ ያልደወልኩልሽ። አዎ ሳበላ፣ አንተ ልክ እንደ መጋዝ ወደፊትም ወደኋላም ነው እና ምትቆርጠዋል በጣሴ ሞት፣ እውነትም እንደ በጋዝ ጠራኝ። ጣሴ አዎ፣ ሳምሪ ሳምሪ ባዶ እግርሽ ነሽ እኮ ሳምራ። ከልቤ ነው ያዘንኩልሽ። እኔ እንደዚህ አይነት በደል እንደደረሰብሽ አላወቅኩም ነበር። ው አልሚቲ እንደዚህ የዋህ ሰው ነሽ። ለካባባት ስታምሪ። ታንኪዩ ቤርማች፣ አድናቆትሽን ተቀብያዋለሁ። አልሚ፣ እውነትሽን ነው። ጣሴ ይሙት፣ አዳም አልሚን የፈነገላት እኮ ከባለ ቼንቶ ጋር አልጋ ላይ ጅም ስሰራ ይዟት ነው። እሰይ! ምን አይነቱ ቱልቱላ ነው! ባጡልዮ መድኃኔዓለም እንኳን ጂም ሰራሁ። ዱብዱብ፣ ዱብዱብ፣ ዱብዱብ ስቲኗ አዳም እውነት አለ በጣሴ ሞት። አስቡት እስቲ! እንዴ ባለ ቼንቶ ጋር ተወቃል። ዱብዱብ፣ ዱብዱብ፣ ዱብዱብ ሲያሰራት እኮ ነው፣ እጅ ከፍንጅ ሳበላንተ ምን ዱብዱብ ዱብዶ ይልብኛል። ኧረ እኔ ዱብ ዱብ ባላልኩብሽ መጣ ሲሞት ተይ። እንጃልሚ ምን ማለትሽ ነው? ጣሰው ነገሩ ምን ያህል ተቀጣጥሎ ተቀጣጥሎ ተቀጣጥሎ የመጨረሻው ደረጃ ላይ እንደደረሰ ይገባሃል መሰለኝ። ከተቀጣጠለና የመጨረሻው ደረጃ ላይ ከደረሰ ደም ሊፋሰስ ስለሚችል ፖሊስ ለጥራ። ውይ የዋዛች ኩልነ ስቲ ቁጭ በል ነኝ። ጣሴ ይሙት ነኝ በዚህ ጉዳይ አዳሚኝ፣ ይሙት ወይ ሳምራዊት። እባክህ ብቻ ላናግር፣ አንድ ጊዜ ብቻ እድል ስጠኝ እባክህ። ከዚህ በኋላ ሚስጥር የሚባል ነገር የለም። እኔም አንቺም፣ አልማዝም፣ ሁላችንም ለመጨረሻ ጊዜ የሚሰማንን ፊት ለፊት መነጋገር አለብን። ህይወት እንደዚህ ናት። መገናኘት መለያየት። እንዴት እኔ ጌታ ህይወት መገናኘት እስከ ሞት አለመለያየት ልትሆን አትችልም። ጣሴ ይሙት ሳምሪ አሪፍ ጥያቄ። መልስላት አዳም። ላድለው እስከ ሞት አለመለያየት ትልቅ ጸጋ ነው ነበር ግን መለያየት አለ። መለያየት የሚከፋው ክደስ ይኖር ነው። እስከ ዛሬ ታግሼያለሁ። እሺ፣ ዛሬ ግን ግንባርን በዚህ ጠርሙስ እበታትነዋለሁ። ደስ ይለኛል ሳምርዬ፣ ደስ ይለኛል። እማላፈቅራ ሴት ከምስመኝ የማፈቅራ ሴት ብትፈነክተኝ ደስ ይለኛል። ጣፋጭ ጣሰው፣ አልማዝ ይሄን ሰውዬ አታስታግሱልኝም እባካችሁ። ዝም ብላችሁ አትዩኝ ገሉ። በጣም ጨካኝ ሰው ነህ፣ ሲበዛ ጨካኝ ገሉ። ሳምሪን ተዋት እንጂ ገርዱ፣ ሳምሪን ተዋት እንጂ። መጣ ሰሞት ሳበላ አንተ የምታፈቅራ ከሆነ ቀሪ ሕይወቷን በሰላም እንድትኖር ፍቀድላት። ጓደኛዬ ሳምሪ ፍቅሬ እንደሆነች እያወቀ ነጠቀኝ። ከዚህ በኋላ ሁላችሁም ለመጨረሻ ጊዜ እንድትናገሩ እድል እሰጣችኋለሁ። ከውስጣችሁ ከህሊናችሁ ጋር መክራችሁ ለመጨረሻ ጊዜ እንድትናገሩ እድል እሰጣችኋለሁ። ይኸው አዳምዬ እኔ መጀመሪያ ልናገር። አዳምዬ ከልቤ ያፈቅርህ ነበር። አይባልም፣ አባዬ ሸቱ ይሙት። አይባልም። ዝም በይ አንቺ። ማይጨረስኩ አስጨርሻት። ሳምራዊት አዳምዬ፣ ታንኪዮ ቬርማች ምንም አልቀጥ። አፍትኙ፣ አልማዝ አፍትኙ። በጣሴ ሞት፣ ምን ቢዘገይም መፍጠኑ አይቀርም። ጣዜ ገድሉ ሳምራዊትን ያደረጋትን ስሰማ ለአዳም ይቅርታ አደረግኩለት። እንደው ይሄን ገድሉን ግን ጠላሁት። ይመችሽ አልሚቲ። ዋው አልሚትዬ ከዚህ በላይ እዚህ መቆየት አልፈልግም። አዳም ይወድሻል። ሳምሪን ለጥቅም ብሎ ነው የቀረባት ብሎ ገድሎ የነገረኝ ነገር ውሸት እንደሆነ ተረድቻለሁ። ምን ምን ምን ምን ምን? በጣሴ ሞት ገድሉ እያጎን የምታስንቅ ነው። እናለካ በሉ በሉ እንግዲህ እኔም ወደ ሀገሬ ልመለስ። እናንተም እንደ ፍጥር ጥራችሁ የአቶ ሊያው መድኃኒ ዓለም ይሁናችሁ። ቻው አልሚ፣ አትቆይም። አልሚ ትንሽ ቆይ ባባ። እየሸቱ ሞት ሳምሪ፣ መልካም እድል ከዚህ በላይ እዚህ መቆየት አልፈልግም። እንዲህ አልሚ፣ ወዴት ነሽ? ከእንግዲህስ አልዋሽም ባለቼንቶ እየጠበቀኝ ነው። አልሚ ባለቼንቶን አቁመሽ ነው የመጣሹ? ሳቢያንቺ እንደሱ ማለት አይደለም። አዳምን እንደማላገኘው አውቄያለሁ። የአጡሌው መድኃኒ ዓለም የሰጠኝ እንፈልጋለሁ ማለቴ ነው። አዎ በጣም ጥሩ ይቅናሽ። እንግዲህ አልሚቲ ይቅናሽ። አይቅናህ። ገድሊቲ አዎ ይመችሽ። ምችት ምችት ችት ይበልሽ። አልማዝ በሰላም ግቢ። አልማዝ አመሰግናለሁ። አልማዝ በእውነት ከልብ አመሰግናለሁ። በሉ እኔ እስኮርጦልኛል። እናንተም ሥራችሁ ያውጣችሁ። ሥራችን ያውጣን። አሜን ሁላችንንም እንደ ሥራችን ይስጠን። ደህና ሰንብቱ። በቃ ይጂ ይዴ። በቃ ይጂ እንደ በጣሴ ሞት የምን አስር የመሰነባበት ነው አዳሜ ነኝ እ ምንድነው ዋክ እስከ ዛሬ ባሳለፍ ነው ጊዜ ይሁንብህ፣ በፍቅራችን ይሁንብህ። አንድ ጊዜ ብቻ አድል ስጥን። አንድ ጊዜ ብቻ አዳምጠኝ። አራሽ በላት አዳም፣ እንደዚህ ስትሆን አታሳዝንህም? እሺ ንገሪኝ ሳምራዊት። ለብቻችን ነዋ ማለት ከመኝታ ክፍላችን ውስጥ ነው የኔ ጌታ። እሺ፣ አስሬ መቶ ጊዜ ብታወሩ እውነትን መቀየር አችሉ ግድሉ። እንደ ድሮ ከአንተ ጋር ላወራ አልችልም። እባክህ ተወኝ። ጣፋጭዬ፣ የኔ ፍቅር ምንድን ነው? እባክሽ፣ እስከ ዛሬ ባሳለፍነው ጊዜ ይሁንብሽ፣ በፍቅራችን ይሁንብሽ፣ አንድ ጊዜ ብቻ አድመጪ። አዎ፣ እሺ በይ ጣፋጭዬ፣ እባክሽ፣ እሺ በይ አጣሴ፣ ጣሴ፣ እኮ እንደዚህ ሲሆን አያሳዝንሽም? እባክሽ እሺ። የምታወራውን እንድታወራ አንድ ጊዜ አንድ እድል ሰጥቻለሁ። ቀጥል። ጣፋጭ፣ አፈቅርሻለሁ። እኔም፣ እኔም ጣስዬ። የስ የስ የስ። እንዴ፣ አልሚ፣ ተመልሰሽ መጣሽ እንዴ? መጨረሻችሁን ሳላ መሄዱ ከበደኝ፣ እግሬ ያልራመዳለ ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሜሮን ጌትነት፣ ሄለን በድሉና ጀንበር አሰፋ ነበሩ። ደራሲው ተስፋይሽ መልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል አርባ አራት እና የመጨረሻው ክፍል ሳምንት ይቀጥላል። ቀጭን ፍቅር